ሄሎ ማይ ዲር ስቱደንትስ ሃዋር ዩ ዱዊንግ፣ እንዴት ናችሁ? እኔ በጣም ደህና ነኝ። እንግሊዘኛ ቋንቋ ለመናገር የ30 ቀን ትምህርታችንን ጨርሰናል። ስለዚህ ዛሬ ፋይናል ኤግዛም ወይም የማጠናቀቂያ ፈተና ይኖረናል ማለት ነው። የዛሬ ፈተና የወጣው ሙሉ ለሙሉ ከቀን 16 ጀምሮ እስከ ቀን ሰላሳ በነበሩን ትምህርቶች ላይ ብቻ ነው። ይህ ፈተና የእናንተን የእንግሊዝኛ ቋንቋ የመረዳት ብቃታችሁን ወይም ችሎታችሁን አይመዝንም። ነገር ግን በዚህ የክፍል ትምህርት ከኔ ጋር በነበራችሁ ቆይታ የተማራችሁትን ምን ያህል እንደያዛችሁት ብቻ ነው የሚመዝነው። ፈተናው 25 ጥያቄዎች አሉት። ለእያንዳንዱ ጥያቄ 20 ሰከንድ አላችሁ። ሁሉንም ጥያቄዎች ከነ ምርጫው አነብላችኋለሁ። ፈተናውን ወስዳችሁ ስትጨርሱ የሁላችሁንም ውጤት ኮሜንት ላይ እንድትጽፉልኝ እጠብቃለሁ። ወደ ፈተናችን እንሂድ ለሁላችሁም መልካም እድል ተዘጋጁ እንጀምር ጥያቄ ቁጥር አንድ አሞኛል ለማለት የቱን እንጠቀማለን ኤ አም ኦኬ ቢ አምሲክ ሲ አም ፋይን መልሱ ቢ አምሲክ ኤ ላይ አም ኦኬ ማለት ደህና ነኝ ማለት ነው። ሲ ላይ አም ፋይን ማለትም ደህና ነኝ ማለት ነው። ሁለተኛ ጉንፋን ይዞኛል ለማለት የቱን እንጠቀማለን? ኤ አይሀቭ ፊቨር፣ ቢ አይሀቭ ኮልድ፣ ሲ አይሀቭ ካፍ። መልሱ ቢ አይሃ ኮልድ ኤ ላይ አይሃበ ፊቨር ማለት ትኩሳት አለኝ ማለት ነው ሲ ላይ ደግሞ አይሃበ ካፍ ማለት ሳል አለኝ ማለት ነው ሶስተኛ ስንት ሰዓት ነው ለማለት የትኑ እንጠቀማለን ኤ ዋት ታይም ኢዝ ኢት ቢ ሀው ማች ኢዝ ኢት ሲ ኤ ኤንድ ቢ? መልሳችን የሚሆነው ኤ። ዋት ታይም እዜት ቢ ላይ ያለው ሃው ማች እዜት ማለት ስንት ነው እያለን ነው፣ የእቃን ዋጋ ለመጠየቅ የምንጠቀመው ነው። አራተኛ ኤ፣ የመጀመሪያው ሰው ዋት ታይም እዜት ብሎ ይጠይቃል። ቢ ሰዓቱን ይናገራል። ሁለት ሰዓት ከአስራ አምስት ነው ይላል። ኤ ኢትስ ቱ ኦክሎክ። ቢ ኢትስ ቱ ሰርቲ። ሲ ኢትስ ቱ ፊፍቲን። መልሱ ሲ ኢትስ ቱ ፊፍቲን። ቱ ማለት ሁለት ነው። ፊፍቲን ደግሞ አስራ አምስት ነው። ስለዚህ ኢትስ ቱ ፊፍቲን ማለት ሁለት ሰዓት ከአስራ አምስት ነው ማለት ነው። ኤላ ያለው ኢትስ ቱ ኦክሎክ ማለት ኦክሎክ ምትለዋ ሰዓቱ አናቱ ላይ መሆኑን ነው የሚያሳየው። ስለዚህ ቱ ኦክሎክ ማለት ሁለት ሰዓት አናቱ ላይ ቢ ደግሞ ኢትስ ቱ ሰርዲ ማለት ሁለት ሰዓት ከሰላሳ ማለት ነው። ሰርዲ ማለት ሰላሳ ነው። እንቀጥል። አምስተኛ ነገ ለማለት የቱን እንጠቀማለን? ኤ ቱዴይ፣ ቢ የስተርዴይ፣ ሲ ቱሞሮው መልሱ ሲ ትሞሮ ኤ ትዴይ ማለት ዛሬ ማለት ነው ቢ የስተርዴይ ማለት ትናንት ማለት ነው ወደ ስድስተኛ የሚቀጥለው ሳምንት ለማለት የቱን እንጠቀማለን ኤ ኔክስት ይር ቢ ላስት ይር ሲ ኔክስት ዊክ መልሳችን የሚሆነው ሲ ኔክስት ዊክ። ኔክስት ማለት የሚቀጥለው ማለት ነው። ዊክ ደግሞ ሳምንት ማለት ነው። ኤል ያለው ኔክስት ይር ማለት ኔክስት የሚቀጥለው ነው። ይር ደግሞ አመት ነው። ስለዚህ የሚቀጥለው አመት እያለ ነው። ቢ ያለው ደግሞ ላስት ይር ማለት ላስት ማለት ያለፈው ማለት ነው። ስለዚህ ያለፈው አመት እያለ ነው። ሰባተኛ በራሴ እተማመናለሁ ለማለት የቱን እንጠቀማለን? ኤ አም ከንፊደንት፣ ቢ አም ሀፒ፣ ሲ አም ፕራውድ። መልሱ ኤ አም ከንፊደንት። ቢ ለ ያለው አም ሀፒ ማለት ደስተኛ ነኝ ማለት ነው። ሲ ደግሞ አም ፕራውድ ማለት ኮርቻ አለው ማለት ነው። ስምንተኛ ተጨንቅ ያለው ለማለት የቱን እንጠቀማለን? ኤ አም ኤንግሪ ቢ አም ዎሪድ ሲ አም ስኬርድ። መልሱ ቢ አም ዎሪድ። ኤ ላይ ያለው አም ኤንግሪ ማለት ተናድጃ አለው ማለት ነው። ሲ ደግሞ አም ስኬርድ ስንል ፈርቻ አለው ማለት ነው። ዘጠነኛ ረጅም ናት ለማለት የቱን እንጠቀማለን? ኤ ሂ ኢስ ቶል፣ ቢ ሺ ኢስ ቶል፣ ሲ ሺ ኢስ ሾርት። መልሱ ቢ ሺ ኢስ ቶል። ሺ ማለት እሷ ናት። ቶል ደግሞ ረጅም ማለት ነው ኤል ያለው ሂ ኢዝ ቶል ሲል እሱ ረጅም ነው ያለ ነው። ሲ ደግሞ ሺ ኢዝ ሾርት ማለት እሷ አጭር ናት ማለት ነው። ሾርት ማለት አጭር ነው። ቶል ደግሞ ረጅም። እንቀጥል። አስረኛ ትልቅ ሰው ነው ለማለት የቱን እንጠቀማለን? ኤ ሂ ኢዝ ኤ ቻይልድ፣ ቢ ሂ ኢዝ ኤ ቲኔጀር፣ ሲ ሂ ኢዝ አን አዳልት መልሱ ሲ ሂ ኢዝ አን አደልት። አደልት ማለት ከ18 በላይ የሆነ ሰው ማለት ነው። ትልቅ የሚባል ሰው አደልት ይባላል። ኤ ላይ ያለው ሂ ኢዝ አ ቻይልድ ይላል። ቻይልድ ማለት ልጅ ማለት ነው። ስለዚህ ልጅ ነው እያልን ነው። ቢ ላይ ደግሞ ሂ ኢዝ አ ቲኔጀር ይላል። ቲኔጀር ማለት ደግሞ የአፍላ እድሜ ውስጥ ያለ ሰው ነው። ስለዚህ የአፍላ እድሜ ውስጥ ነው እያልን ነው። እንቀጥል። አስራ አንደኛ አቶ አለማየሁ ለማለት የቱን እንጠቀማለን? ኤ ሚስተር አለማየሁ፣ ቢ ሚስዝ አለማየሁ፣ ሲ ሚዝ አለማየሁ። መልሱ ሚስተር አለማየሁ። ቢ ላይ ያለው ሚስዝ አለማየሁ የምንለው ለአገባች ሴት የምንጠቀመው ንግግር ነው። ሜስዝ የሚለው ወይዘሮ ማለት ነው። ሲል ያለው ደግሞ ሜዝ አለማየው የምንለው ላገባችም ላላገባችም ሴት የማናቅ ከሆነ የምንጠቀመው ንግግር ነው ማለት ነው። እንቀጥል። አስራ ሁለተኛ አንዴ ትደግምልኛለህ ለማለት የቱ እንጠቀማለን? ኤ ከን ዩ ሴ ዳት ኤጌን ቢ ከንሪፒት ሲ. ኤ ኤንድ ቢ። በደም አስተውሉ መልሱ። ኤ ኤንድ ቢ ሁለቱንም መጠቀም እንችላለን። 13ተኛ እርዳታ ለመጠየቅ የምንጠቀመው የቱን ነው? ኤ ካን ዩ ሀልፕ ሚ፣ ቢ ካን አይ ሄልፕ ዩ ሲ ኤ ኤንድ ቢ ይህንንም በደምብ አስተውላችሁ መልሱ። መልሳችሁን የሚሆነው ኤ ካን ዩ ሄልፕ ሚ። እርዳታ ለመጠየቅ የምንጠቀመው ይህንን ነው። ቢ ላይ ያለው ካን አይ ሄልፕ ዩ የሚለው እርዳታ ለመስጠት የምንጠቀመው ነው። ካን አይ ሄልፕ ዩ ማለት እንደረዳ ትፈልጋለህ ወይ ልርዳ ወይ ማለት ነው። ኤ ላይ ያለው ግን ካን ዩ ሄልፕ ሚ ማለት አንድ ጊዜ ትረዳኛለህ ወይም እርዳኝ የሚል ጥያቄ ነው ማለት ነው አስራ አራተኛ ስልኩን አንሳ ለማለት የቱ እንጠቀማለን ኤ ደ ፎን ኢዝ ሪንግንግ ቢ ፒክ አፕ ደ ፎን ሲ አይ ዊል ኮል ዩ መልሳችን የሚሆነው ቢ ፒክ አፕ ደ ፎን ኤ ላይ ያለው ዘ ፎን ኢዝ ሪንጊንግ ማለት ስልክ እየጠራ ነው ወይም ስልኩ እየጠራ ነው ማለት ነው። ሲ ላይ ደግሞ አይ ዊል ኮልዩ ማለት እደውልልሃለው፣ እደውልልሻለው ማለት ነው። አስራ አምስተኛ ተከተለኝ ለማለት የቱ እንጠቀማለን? ኤ ከምኢን ቢ ሲት ዳውን ሲ ፎሎ ሚ ሁላችሁም እንደምትመልሱ እርግጠኛ ነኝ። መልሱ ሲ ፎሎ ሚ። ኤ ላይ ከሚን ማለት ግባ ማለት ነው፣ ወደ ውስጥ ግባ ማለት ነው። ቢ ደግሞ ሲ ዳውን ማለት ቁጭ በል ማለት ነው። 16 ምክር ለመስጠት የምንጠቀመው የቱን ነው? ኤ ዩ ሹድ ቴክ ብሬክ፣ ቢ ኢትስ ጉድ ቱ ቴክ ብሬክ፣ ሲ ኤ ኤንድ ቢ maled, መልሱ ሲ ኤንድ ቢ ሁለቱንም መጠቀም እንችላለን። አስራ ሰባተኛ ማስጠንቀቂያ ለመስጠት የምንጠቀመው የቱን ነው? ኤ ስቴ አዌይ ፍሮም ደ ፋየር፣ ቢ ቢ ኬርፉል ውድ ደፋየር፣ ሲ ኤንድ ቢ መልሳችን የሚሆነው ሲ ኤ ኤንድ ቢ ስቴ አዌይ ቢ ከርፉል የሚሉ ሁለቱንም ንግግሮች መጠቀም ይቻላል። አስራ ስምንተኛ እንገናኝ ለማለት የቱ እንጠቀማለን? ኤ ኤር ዩ ፍሪ ትደይ ቢ ከንዊ ሚት አፕ ሲ ዌይን ኤር ዩ ፍሪ መልሱ ቢ ከን ዊ ሚት አፕ ኤለ፣ ያለው አር ዩ ፍሪ ቱዴይ ማለት ዛሬ ነፃ ነህ ወይ ማለት ነው። ሲ ደግሞ ዌን አር ዩ ፍሪ ማለት መቼ ነው ነፃ የምትሆነው ማለት ነው። ወደ 19 እንሄድ። እስማማለሁ ለማለት የቱን እንጠቀማለን። ኤ አይ ዶንት አግሪ ቢ አይ አግሪ ሲ ዲስ አይ ዲስአግሪ መልሳችን የሚሆነው B I agree። A ላይ ያለው I don't agree ማለት አለስማማ ማለት ነው። C ላይ ያለውም I disagree ማለት አለስማማም ማለት ነው። እንቀጥል። ሀያ አለስማማም ለማለት የምንጠቀመው የቱን ነው? A you are right B that's true C I don't think so በደም አስተውሉ። መልሱ ሲ። አይዶንት ንክ ሶ። አይዶንት ንክ ሶ ማለት እኔ አይመስለኝም፣ እንደዚ አላስብም፣ አልስማማም ማለት ነው። ዶንት የምትለው አፍራሽ ናት። ኤለ ያለው ዩርራይት ማለት ልክ ነህ ማለት ነው። ቢ ደግሞ ዳትስትሮ ማለት እውነት ነው ማለት ነው። ስለዚህ ኤና ቢ እየተስማሙ ነው ማለት ነው። እንቀጥል ሀያ አንደኛ ቲቪውን ክፈት ለማለት የቱን እንጠቀማለን?

ሲ ደግሞ ተርን ደ ላይት ኦን ማለት መብራቱን አብራ ማለት ነው። 22። ድምፁን ቀነስ ለማለት የቱን እንጠቀማለን? ኤ ተርን ደ ቮሊዩም አፕ፣ ቢ ተርን ደ ቮሊዩም ዳውን፣ ሲ ተርን ደ ብራይትነስ አፕ። መልሳችን ቢ ተርን ደ ቮሊዩም ዳውን። ዳውን ማለት ወደ ታች ወይም መቀነስ ማለት ነው። አፕ ማለት ወደ ላይ ወይም መጨመር ማለት ነው። ስለዚህ ኤል ያለው ተርን ደ ቮሊም አፕ ማለት ቮሊም ድምጽ ነው፣ ድምጹን ወደ ላይ ጨምር ማለት ነው። ሲ ደግሞ ተርን ደ ብራይትነስ አፕ ይላል። አፕ ማለት መጨመር ነው። ብራይትነስ ደግሞ ብርሃን ነው። ስለዚህ ብርሃኑን ጨምር እያለ ነው። ሀያ ሶስተኛ መልካም አዲስ አመት ለማለት የምንጠቀመው የቱን ነው?

ኤ ሃፒ ፋደርስ ደይ ቢ ሃፒ ማደርስ ደይ ሲ ሃፒ ቫለንታይንስ ደይ። መልሱም ቢ ሃፒ ማደርስ ደይ። ኤለ ያለው ሃፒ ፋደርስ ዴይ መልካም የአባቶች ቀን ሲላ ያለው ሃፒ ቫለንታይንስ ዴይ መልካም የፍቅረኞች ቀን። ወደ መጨረሻው ሃያ አምስተኛ እንሄድ። ዘጋችኝ ለማለት የቱን እንጠቀማለን? ኤ ሺ ጎስትድ ሚ፣ ቢ ሺ ዘ ሬድ ፍላግ ሲ ሺ ሃድ ኤ ግሎው አፕ። መልሱ ኤ ሺ ጎስትድ ሚ። ጎስትድ ማለት እንደተማርነው የአራዳ ቋንቋ ነው፣ ዘጋችኝ ማለት ነው። ቢ ለያለው ሺ ዘ ሬድ ፍላግ ማለት መጥፎ ሰው ናት ትቅርብ ትቅርብሽ እንደማለት ነው። ሬድ ፍላግ ማለት መጥፎ ወይም አደጋን የሚያሳይ ነው። ሲል ያለው ደግሞ ሺ አደግ ለዋ አፕ ማለት አማረባት፣ ተቀየረች ማለት ነው። ይህንን የትምህርት ክፍል ከመጨረሳችን በፊት በጣም አርጌ ላመሰግናቸው ምፈልጋቸው ተማሪዎች አሉ። እዚህ ጋር የምትመለከቷቸው 13ቱ ተማሪዎች ከ30 ቀን ትምህርታችን ላይ ከ15 በላይ የሚሆኑ ቪዲዮዎች ላይ የተሳተፉ ናቸው። እጅግ እጅግ አድርጌ ላመሰግናቸው፣ ላበረታታቸው ፈልጋለሁ። አብነት አንጀሰም፣ አስራት በለጠ፣ ቤቲ፣ ዳግማዊት፣ እሳይተ፣ ሀና ማሪያ፣ መልሰው፣ ሳብሪ፣ ዘይነብ፣ ዞማ ሁላችሁንም በጣም አመሰግናለሁ። በርቱ። እንዲሁም ደግሞ በ30 ቀን ሙሉ ትምህርታችን ላይ ቢያንስ አንዱ ቪዲዮ ላይ ተሳትፎ ያደረጋችሁ እጅግ አድርጌ አመሰግናችኋለሁ። እንዲሁም ደግሞ ጥያቄዎቹን ሳትሰሩ ተሳትፎ ሳታደርጉ መልካም አስተያየቶቻችሁንን የጻፋችሁልኝ የእናንተንም አንብብ ያለው እጅግ አድርጌ አመሰግናችኋለሁ። ሌላው ደግሞ እነዚህ የሰላሳ ቀን ትምህርቶቹ ቪዲዮዎች ያልደረሷችሁ ገና ከዚህ በኋላም የምትሳተፉ ትኖራላችሁ። እናንተንም እጅግ አድርጌ ያመሰግናለሁ። እንግሊዝኛ ቋንቋን ለመናገር የ30 ቀን ትምህርታችን ውስጥ ተምራችሁ ጨርሳችሁ ካላችሁበት የእንግሊዝኛ የእውቀት ደረጃ ቢያንስ አንድ ደረጃ ከፍ እንዳላችሁ ተስፋ አድርጋለሁ። ከዚህ በኋላም እንግዲህ ጠቃሚ ጠቃሚ ምላቸውን ትምህርቶች በዚሁ እያስተማርኩ ይቀጥላለሁ። ከሁላችሁም ጋር በሌሎች ትምህርቶች እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።